ሰላም ጤና ይስጥልን። የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ከናንተ እንደተለመደው ስክሪኑን ጫን ብላችሁ በመያዝ ሴንድ ሴድ አድርጋችሁ አዲስ ለሆኑ እንግዶቻችን እንድትጋብዙ በአክብሮት እንጠይቃለን። ለቤቱ አዲስ የሆናችሁ ደግሞ የምትመለከቱ ሁሉ ፎሎ ማድረግን እንዳትዘነጉ። ዛሬ ሰኔ ሀያ 2017 የድል ዜናውን ከጎጃም ደብረ ማርቆስ ይዤላችሁ መጥቻለሁ ማለት ነው። በአሁኑ ሰዓት የምስራቅ ጎጃም ዞን የወንጀል መከላከል ኃላፊና የቀድሞ ደብረ ኤላያስ ወረዳ አስተዳደር የነበረው ኩማንደር ዘላለም በደብረ ማርቆስ ከተማ ዋና አደባባይ ሙሉ ሆቴል ፊት ለፊት በሽጉጥ ተመቶ እስከ ወዳኛው ተሸኝቷል። ይሄ ሰውዬ ማለት ነው እንግዲህ በደብረ ኤላያስ ወልደው ያሳደጉ ቤተሰቦችን የአገዛዙን አማራ ገዳይ ቡድን እየመራ ሲያስጨፈጭፍ የቆየ ባንዳ ነው። እንግዲህ የአማራ ፋኖ ታሪክ ሰርተዋል፣ መስመር ላይ አጋር መውታል። በጠራራ ፀሐይ ማለት ነው ከዛው ከነፎቶው፣ ፎቶ የውስጥ አርበኞቻችን አድርሰውናል። እንዲሁም አንደኛው ሰበር ዜና ደግሞ አሁን ሸዋ ደራ ላይ አምስት መኪና የብልጽግና ሰራዊት በሸዋ ደራ ፋኖ በፍቃዱ በፍቃዱ በላይ ክፍለ ጦር በተደረገበት ደፈጣ ሙሉ በሙሉ ተደምሷል። በአሁኑ ሰዓት የብልጽግና ሰራዊት ከዥማ በረሃ ወደ ሰረልኩላ እየፈረጠጠ ይገኛል ማለት ነው። እንዲሁም ከዚህ በመቀጠል ዛሬ ለእናንተ ይዤ የመጣሁት አረጋ ከበዴን የመሰለች ጥጃ አብሬ ጎን በጎን ይዤላችሁ መጥቻለሁ። የገረማችሁ አንድ ናቸው የምትሉ እንግዲህ ጥጃይቱና አረጋ ከበዴ ቀንዳውጣም በማመሳሰል በኮሜንት እንዲሁም ደግሞ ፎሎ በማድረግ አብረን እንቆያለን ማለት ነው። ለእናንተ መልካም ቆይታ መልካም ጊዜ፣ ነጋዴው ነግዳቸው የምታተርፉበትን እንግዲህ ለሁሉም ፋኖም ድሉ እንድቀናጅ የከተማ ማህበረሰብ ሁሉም ደስታውን የሚመኝ ሚዲያ ክፍል ነው። እናመሰግናለን።